ሰላም ውድ ተመልካቾች እንዴት ናችሁ? ዛሬ እንደዚህ ቀላል የሆነ የቲማቲም አሰራር ይዤላችሁ መጥቻለሁ። ውድ ተመልካቾቼ እንግዲህ እንደምታዩት ይሄን ይመስላል ቲማቲሙ። እንግዲህ በመጀመሪያ ቲማቲማችንን በማጠብ ስራችንን እንጀምራለን ማለት ነው። ውድ ተመልካቾቼ ደጋግመን ማጠብ አለብን ቲማቲማችንን ለቤት አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰቡ ሁኑ። ነባሮች እንዴት ተለመደው ላይክ ሼር ኮሜንት በማድረግ አበረታቱይ ለምታበረታቱይ ከልብ ነው ማመሰግነው ክበሩልኝ። እንግዲህ እንዳያችሁ ቲማቲማችንን እንደዛ አድርገን በደንብ አድርገን እሽት አድርገን እናጥባለን። ውድ ተመልካቾቼ በዚህ መልኩ አጥቤው እንገናኛለን። እንደዚህ አጥቤዋለሁኝ። እንግዲህ የቲማቲም የስንት ብር ነው ገምቱ ብላችሁ የስንት ብር ነው ብላችሁ ትገምታላችሁ? የሚገርመው ነገር አሁን ትንሽ ቲማቲም ዋጋው ቀንስ ያለ ነው፣ ርካሽ ነው። ስለዚህ ይሄ የመቶ አምሳ ብር ቲማቲም ነው። እንደውም ቀንሼለታለሁ ማለት ነው። ተቀንሶ ፍሪጅ ውስጥ የተቀመጠ አለ። ግን ይሄንን ደግሞ እንደበያችሁት በጣም ብዙ ነው። ይቅርታ እንግዲህ ለድምጼ ጥራት፣ ዛሬ ጉፋን ይዞኛል፣ ዝግታ አድርጎኛል አፍንጫያን እና ለዛ ድምጼ ይነካነካል። በጣም ይቅርታ ውድ ተመልካቾቼ። እንግዲህ ስራችንን እንደዚህ እንደምታወት እኔ እንደማረገው እያደረጋችሁ ከቂጡ ያለውን እያወጣችሁ እንደዚህ ጎረድ ጎረድ እያረጋችሁ ተከትፎት አላችሁ ማለት ነው። ውድ ተመልካቾቼ እንግዲህ እንዳያችሁ ከቂጡ ያለውን ነጭ እንዳያደርግብን እንትን እንለዋለን እናወጠዋለን። እንደ እንጨት ነገር ያለው ማለት ነው። ይች ጫፍ ላይ ያለችውን እሷ እናወጣታለን። እንግዲህ በተመሳሳይ ሁሉንም እንግዲህ ያንን ያያችሁትን በዚህ መልኩ አስተካክለዋለሁ ማለት ነው። ወደ ተመልካቾች ጊዜ ወስዳችሁ ተመልከቱት። ትንሽ ቪዲዮ ረዘም ያለ ነው ይቅርታ። ግን እስከ መጨረሻው ውጤቱን ይሁት ትወዱታላችሁ። እንግዲህ በዚህ መልኩ ሙሉ ታደርገዋለሁ። በድስቱ ገና አላለቀም፣ ሌላ ሁለተኛ ድስት አዘጋጃለሁ ማለት ነው ገና ስለሆነ እንግዲህ ይሄኛውንም እንደዛ አውጥቸዋለሁኝ ይሄ ከቂጡ ያለው የወጣው ነው። ሁለተኛው ድስትም እንደዚህ ነው። እንግዲህ ሁለቱንም እንጥዳለን ማለት ነው እሳት ላይ። ምንም አይነት ውሃ አንጨምርም፣ እሳታችንን ብቻ ለኩሰን፣ እንደዛ አልፎ አልፎ ቂጡ እንዳይይዝብን እያማሰል እናበስለዋለን። ውድ ተመልካቾቼ እንግዲህ በደንብ አድርገን ብስል እናደርገዋለን። ውድ ተመልካቾቼ ካበሰልን በኋላ ቀዝቅ ሲቀዘቅዝ ነው እንደገና ስራችንን የምንሰራው። ይህም እንደዚህ እየበሰለ ነው፣ ግን አልፎ አልፎ ማመሳላችንን እንዳንረሳ እንዳይዝብን ማለት ነው። ስለዚህ እንግዲህ በስለዋል፣ ቀዝቅዞ ተገናኝተናል። ውድ ተመልካቾቼ ምንድን ነው የምናደርገው? እንፈጨዋለን ማለት ነው። በደንብ አድርገን እንፈጫለን። ውድ ተመልካቾች ድቅቅ ብሎ እስከሚፈጭ ድረስ እንፈጫለን። እንግዲህ ፍሬውም ይደቃል። የአንዳንድ ጊዜ ያልደቀቀውን ደግሞ በማጥለያ እናጠለዋለን። እንግዲህ ይህን ነገር እንደዚህ ስናዘጋጅ እንደዚህ ዋጋ ቀነስ ባደረገ ሰዓት እንደዚ አርገን ብናዘጋጀው እንደገና ጉልበት ይቆጥብልናል፣ ገንዘባችንንም ይቆጥብልናል ማለት ነው። ለብዙ ጥቅም ነው የሚሆነው። እንግዲህ እንደዚህ ፈይተን ፍሪጅ ነው የምናስገባው ፍሪጅ ውስጥ ለብዙ ጊዜ በረዶ ይዞ ይቀመጣል። ከዛ በኋላ እያወጣን ለምንፈልገው ነገር መስራት እንችላለን። ለማንኛውም ነገር መስራት እንችላለን ማለት ነው። ውድ ተመልካቾች እንግዲህ ለስልስም ቢሆን እንደገና ልወጥ። ለማንኛውም በቃ እንደዚህ ነው ብዬ ቲማቲም ለሚያስፈልገው ነገር በሙሉ መጠቀም እንችላለን። ሽሮም ላይ መጠቀም እንችላለን። በጣም ነው የሚያጣፍጠው ቲማቲም ለሽሮ። ውድ ተመልካቾች እንግዲህ በጣም ይቅርታ እንግዲህ እንደዚህ ፈጭቼዋለሁ በደንብ አርቄ ከዛ አጠለዋለሁ በማጥለያ በወንፊት ዝም ብሎ ስለማይወርድ በማንኪያ እየነካካን እናወርደዋለን ማለት ነው። ተመልካቾች ይሄ ያልደቀቀው ልጫውና ያልደቀቀ ፍሬው ይቀራል ወንፊቱ ላይ። እንግዲህ እንደምታዩት በዚህ መልኩ ፍሬውና ልጣጩ አለ ወንፊቱ ላይ ማለት ነው። እንግዲህ ሁሉንም ፈይተን ሁሉንም ማጥለን እንገናኛለን። ቪዲዮው እንዳይረዝም ውድ ተመልካቾች፣ እንግዲህ በዚህ መልኩ ሆኗል ማለት ነው። አንድ ሙሉ ዲስት ሆኗል። ይሄ ደግሞ ያጠለልነውን ነው። ልጫውና ፍሬው ነው። ይሄ እንግዲህ አያስፈልገንም ማለት ነው። ስለዚህ አሁን እንጥደዋለን። ዲስታችን ላይ አንድ ብርጭቆ ዘይት እንጨምርበታለን ውድ ተመልካቾች ዘይት ስላለው ረጅም ጊዜ ይቆያል። ምንም አይበላሽም። በዛ ላይ ደግሞ ፍሪጅ አለ ነገር እንደማይበላሽ ሁላችሁም ታውቃላችሁ ማለት ነው። ውድ ተመልካቾቼ እንግዲህ ሳልሳ ከመግዛት ይህን እንደዚ አድርገን አዘጋጅተን ፍሪጅ አስቀምጠን መጠቀም እንችላለን። ምንም አይነት ሰልሳ አያስፈልገንም ስልስም ስንሰራ ማለት ነው። ውድ ተመልካቾቼ እንግዲህ ይሄ እንደዚህ እስከሚንተከተክ ድረስ ደግሞ እናበስለዋለን። እንደምታዩት እንደዚህ እየተንተከተከ ነው። ትንሽ እናበስለዋለን። ውድ ተመልካቾች ከዛም ሲቀዘቀዝ እንገናኛለን ማለት ነው። ውድ ተመልካቾች እናበስለውና እንደምታዩት ዘይቱም ጋር ተዋህዷል። እሳት እየመታው ስለሆነ በደንብ ዘይቱ ጋር ተዋህዷል። ውድ ተመልካቾች እንግዲህ ቀዝቅዟል፣ ተገናኝተናል በድጋሜ እንደምታዩት ቀዝቅዞልናል። ከቀዘቀዘ በኋላ ነው ምን እንፈልገው እቃ ውስጥ የምናስቀምጠው እንግዲህ ፌስታል እናዘጋጃለን። እንደዚህ አይነት ፌስታሎች እናዘጋጃለን። ጎድጓዳ ነገር ውስጥ እናስገባዋለን ፌስታላችንን ከዛ ለአንድ ቀን የሚበቃንን ያክል እንጨምራለን ፌስታላችን ውስጥ። በቃ አንድ ቀን የምንሰራውን አንድ ፌስታል ውስጥ አድርገን እንቋጥረዋለን። እንደዛ አድርገን እንቋጥረዋለን ውድ ተመልካቾቼ እንግዲህ እቃ በፕላስቲክ እቃ ውስጥ አድርገን ፍሪጅ እንትን ከምንል ቦታ ከሚይዝብን እንደዚህ ቋጥረን ብናስገባው ብዙ ቦታ አይይዝም ማለት ነው። ውድ ተመልካቾች እና በፕላስቲክ ላይሎን ተጠቀሙ ማለት ነው። እንግዲህ በተመሳሳይ ሁሉንም እንደዛ አድርጌ ቋጥረዋለሁኝ። ውድ ተመልካቾች እንግዲህ ለአንድ ቀን የሚበቃንን ነው የምናዘጋጀው። እንግዲህ እንደዛ አድርገን ሁሉንም ማዘጋጅተን በድጋሚ እንገናኛለን፣ ቪዲዮ እንዳይረዝም። ውድ ተመልካቾች እንግዲህ በዚህ መልኩ ሁሉንም ማዘጋጅችዋለሁ። ይህ እንግዲህ የሚቀመጠው በረድ ቤት ነው። ውድ ተመልካቾች እንደምታዩት ቀይ ነው፣ እንዳያችሁት ቀይ ነው። ለማንኛውም ነገር ለቪዛ ስልስ ብትሉ፣ ለስልስ ለፓስታ፣ ለመኮሮኒ ብትሉ፣ ለማንኛውም ነገር ይሆናል። እንግዲህ ዝጋኔ ሰርች ላሳያችሁ ለፓስታ ነው። እንደዚህ በሽንኩርታችንን ጎረድ ጎረድ ዳርገን በረጃጅሙን እንከትፋለን። ነጭ ሽንኩርትና ዘይት ነው ያደርጊያለሁ። ከዛም አመሳምስ እናደርጋለን። ይኸው በረዶ ሆኗል። ከበረዶ ውስጥ እንግዲህ አውጥተን ከነ በረዶ እንጨምረዋለን። ከዛም እንገጥመዋለን። ይኸው በቃ በረዶው ጠፍቶ ስልስ ሆነ ማለት ነው። ውድ ተመልካቾች፣ በዚህ መልኩ ከሙንና ቁንዶ በርበሬ ጨምራለሁ። እናንተ በበርበሬ መስራት ከፈለጋችሁ በርበሬ መጨመር ትችላላችሁን የዛሬ ያለ በርበሬ የማያቃጥል ስልስ ፓስታ ነው መስራት የፈለግኩትና በዚህ መልኩ ያለ በርበሬ ነው የሰራሁት። ከዛ ጨው እንጨምራለን ጨምራለን። የተፈጨ ሮዝሜሪ ካላችሁ ጨምሩ። እኔ የተፈጨ አልነበረኝም እንዳለ ቅጠሉን አስገብቸዋለሁ። መጨረሻ ላይ እናዋጠዋለን። ከዛም ደግሞ ጦስኝ ሽት ሽት አድርገን ጦስኝ እንጨምራለን። ለፓስታ ለመኮሮኒና ለቢዛ ጦስኝ በጣም አሪፍ ነው። ተጠቀሙ። ውድ ተመልካቾች አሸት አሸት አድርጋችሁ ሽታው እንዲወጣ መጨመር ነው። እንግዲህ በዚህ መልኩ ስልሳችን ደርሷል። እንግዲህ እንዳልኳችሁ ለማንኛውም ነገር ፍሪጅ ውስጥ ተቀምጦ ለማንኛውም ነገር ያገለግላል። እኔ ቃሪያ አርጌበታለሁ። ከዛም ፓስታችንን እንጨምራለን ማለት ነው። እንግዲህ ውድ ተመልካቾች ስራዬን ከወደዳችሁ ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ገቢዎች ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ። ቤተሰቡ ነው እንግዲህ በተመሳሳይ